ምንድን ነው የሚገባ? እና ቢገባም፣ አያመልጠኝ እንኳን እዚህ ቤት። ምን ተነጋገራችሁ? በአንድ እዚሁ ተመሳጠራችሁ? አሁን ሌላ ግብግር አልፈልግም። ውጣ

ምን አንተስ ተጠናውቶት ነው እንጂ ምንም ንግግር የለም። ዝም ብለን ፍቅር እንዳለ ሲያይኝ ሁላ እንደመወሳል ነው ሚደ ወደኛል። ዳቢሎስ ነው፣ ሰይጣን ነው፣ ሰይጣን ነው። መቼ ጀምሮት ነው? መቼ ጀምሮት ነው? ሰነብቶ ሊሆን ይችላል። የዕለትስ ቢሆን እዚያ ገበያው መንገድ ምን ነው ሲጀምረው ያ ሰውዬ ሲጀምረው ደህና ነበር። ድንገት ነው አሉ ዝም ብሎ

ተጠንቀቂ። መንገድ ላይ እንዳያስወልቅሽ፣ እሱ አውልቆ እንዳያስወልቅሽ ተጠንቅቀሽ

አንላግጥባለው ገና ሸርተቴ ስትም ይዘውን አንከራትተው ሸንድፈው ጨብጦኝ ነበር እኮ በሩ ላይ ይሄ ወደል አናቱን። ደግሞ ተደብቄ እንደ ልማቱ አናቱን ተንቦቼ ነው የምጠው